ሰላም ጤና ይስጥልን ውድ ወላጆች፣ ይህ በቡ በአለም የዩቲዩብ ቻናል ነው። በዚህ ፕሮግራም ላይ የምንመለከተው የደረጃ አንድ ህጻናት ተማሪዎች ትምህርት ክፍል ሲሆን ደረጃ አንድ ህጻናት ስንል እድሜያቸው አምስት ዓመት የሞላቸው ተማሪዎች ናቸው። በዚህ ትምህርት ክፍል ውስጥ የምንመለከተው በጀማሪ ክፍል ላይ የተማሩትን በእናት ፊደላት የተመሰረቱ ቃላትን ነው። ውድ ወላጆች እነዚህን ቃላቶች ልጆች እንዲያነቡ ያግዟቸው። ልጆች ይህንን በመቀጠል ከኔ ጋ እንላለን በ ለ እስቲ እንድገመው በ ለ አንድ ላይ እናንብበው፣ እስኪ በቀለ። በቀለ ማለት ምን ማለት ነው? ልጆችዬ ታውቃላችሁ? ጎበቶች። በዚህ ቪዲዮ ላይ እንደምትመለከቱት አንድ ዘር ከተዘራ በኋላ ወደ ላይ ሲያድግ ምን እንላለን? በቀለ እንላለን። የሰዎች ስምም በቀለ የሚባል አለ አይደለ? ጎበዝ። ልጆችዬ ችግኝ በቀለን ንላለን። ከመሬት ወደ ላይ ሲያድግ በቀለን ንላለን። ጎበዝ ልጆችዬ እናንተ አካባቢያችሁ ላይ ችግኞችን ወይንም ደግሞ አትክልቶችን ትተክላላችሁ። በጣም ጥሩ። አትክልቶችን መትከል በጣም ጥሩ ነው። ተክሎች ለጤንነታችን፣ ለአካባቢያችን ውበት በጣም አስፈላጊ ስለሆነ ልጆችዬ ተክሎችን እንዳትቆርጡ፣ እሺ። ውሃ ማጠጣት አለባችሁ፣ መንከባከብ አለባችሁ። እሺ ጎበዞች። አሁን በመቀጠል ደግሞ ሌላ ቃል እናነባለን። ሰ በ ረ። እስቲ ድገመው። ሰ በ ረ አንድ ላይ ሲነበብ ምን ይሆናል? ሰበረ። አያችሁ ልጆች፣ የቪዲዮ ላይ እንደምትመለከቱት ምን አደረገ? የያዘውን እንጨት ምን አደረገው? ስብር አደረገው አይደለ? ሰበረ ይባላል። ልጆች፣ እናንተ የሚያገለግሉ እቃዎችን እንዳሰብሩ፣ እሺ። አንዳንድ ልጆች ምን ያደርጋሉ መሰላችሁ እርሳሳቸውን ስብር ያደርጋሉ። እርሳስ ይሰበራል እንዴ? ጎበዞች እርሳስ አይሰበርም። እሺ፣ ስለዚህ እርሳሳቸውን፣ መቅረጫቸውን፣ ማስመሪያቸውን ምን ማድረግ አለባችሁ? እንዳይሰበርባችሁ በጥንቃቄ መያዝ አለባችሁ። ሺ ልጆችዬ፣ ጎበዞች። አሁን በመቀጠል ደግሞ ሌላ አንድ ቃል እንመለከታለን። በረረ ስ እንትገማው በረረ፣ በአንድ ላይ ሲነበብ ምን ይላል? በረረ። ጎበዝ ልጆችዬ፣ በረረ ማለት ምን እንደሆነ ታውቃላችሁ? ምን ማለት ነው? እስቲ ለማማ እና ለአባባ ነገሯቸው። ጎበዞች ይውላችሁ፣ እንደምትመለከቱት ወፉ ከመሬት ላይ ተነስቶ ወደ ላይ ሲበር ምን አለን የምንለው? በረረ እንላለን። ሌላው ደግሞ ይህን ቪዲዮ ተመልከቱት ልጆችዬ፣ አውሮፕላን ነው አይደለ? ይህ አውሮፕላን ከመሬት ላይ ተነስቶ በሰማይ ላይ ምን አለን እንላለን በረረ እንላለን። ጎበዞች የኢትዮጵያን አየር መንገድ ጎብኝታችሁ ታውቃላችሁ? ጎበዞች ልጆችዬ፣ እናንተም ታዲያ ማማና አባባን በሚመቻችሁ ጊዜ እንዲያስጎበኟቸው ጠይቋቸው። እሺ ልጆችዬ፣ ጎበዞች፣ አሁን ደግሞ በመቀጠል ሌላ ቃል እንመለከታለን። ሸ ለ መ እስቲ እንገምተው። ሸለመ ሸለመ። በጣም ጎበዞች ልጆችዬ። ሸለመ በምስሉ ላይ ማንን ትመለከታላችሁ? ኃይሌ ገብረስላሴ አለ አይደለ? ኃይሌ ገብረስላሴ ምን እያደረገ ነው ለአትሌቶች? ሽልማት እየሸለመ ነው አይደለ? ኃይሌ ገብረስላሴ ስላሴ በሩጫ ኢትዮጵያን ለዓለም ያስተዋወቀ አትሌት ነው አይደለ? ጎበዞች። እናንተም ስታድጉ በተለያዩ የሙያ ዘርፎች ሀገራችሁ ኢትዮጵያን ማስጠራት አለባችሁ። እሺ ጎበዞች ልጆችዬ፣ አሁን ደግሞ በመቀጠል አንድ የመጨረሻ ቃል እንመለከታለን። ከመረ፣ ከመረ። እስኪ እናንብበው። ከመረ፣ ከመረ። ጎበዝ። ወደ ልጆች ይህንን በምስሉ ላይ የምትመለከቱን አያችሁ? ከመረ ማለት የተበታተነ ዕቃ በአንድ ቦታ መሰብሰብ ከመረ ይባላል። እዚህ ጋር በእጁ ምን እያደረገ ነው? እያነሳ ምን እያደረገ ነው? እየከመረ ነው። ጎበዝ ልጆች፣ ባኮን። ውድ ወላጆች እነዚህን ቃላቶች ከቪዲዮ በኋላ ያስነብቧቸው በደብተር ላይና በወረቀት ላይ እንዲጽፏቸው ያድርጉ። በቀጣይ በባለ ባለ ሶስት እግር በባለ አንድ እግር እና እግር አልባ በሆኑ ፊደላት የተመሰረቱትን ቃላት፣ እሺ፣ ይቀርባለው። እኔ መምህርት አምሳይ ከበደ እባላለሁ፣ ከዌልካም የህፃናት ማቆያ ነው። ደህና ሁኑ ልጆች፣ ቻው።